ሀና ልትገደል ነው። ወይዘሮ ባዮሽ ከእስር ቤት ወጣች። የወይዘሮ ባዮሽ ተባባሪ፣ ወይዘሮ ባዮሽ ልታስገድለው ነው ማለት ነው። ሀና አሁን ላይ ከኢስራ ጋር ጦፍ ያለ ምክር ይዘዋል። እስቱ መጥታለች። ሰላም ሰላም፣ ውዴት ተከበራችሁ የቻናል ቤተሰቦች፣ በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ፣ ዛሬ ደግሞ ሆነ ነው ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው እንግዲህ ባለፈው እንዳየነው ወይዘሮ ዋዮሽ ከስር ምን ልትፈልታ እንዳለች ነበር። አሁን ላይ ግን ተፈልጣለች። ወይዘሮ ሚላት አሁን ላይ በጣም ጭንቀት ላይ ናት ያለችው፣ ምክንያቱም ከብር አልፎ መስፍንን ነው የኔ ማድረግ የምፈልገው ስላለቻት ወይዘሮ ሚላት አሁን ላይ ያን ብሎ ምክሯን ለሀና አማከረቻት። አንድ ይሄ ደግሞ ሆና አባይ ነገር ማየ ምናልባት የሚያምር ነገር ይኖራል ብላ ምን ትሰጣታለች ማለት ነው። ወይዘሮ ሜላትም እሺ ብላ ባህና ንግግር ተስማምታለች። ዛሬ ላይ አስቶ መታለች ማለት ነው። ድን ብላልና ተምቹ ፍቅራቸው እየቀጠለ ሄዷል። እየተደበቀች ለተምቹ ምግብ ይዛ ሄዳ፣ ከዛም አልፎ እንግዲህ ከጎረቤት ውሀ ለምና ድን ብላል ጸጉሩን አጥበዋለች ተምቹ ከእርግብ እያጣውን ፍቅር በድንብላል እያገኘ ነው ያለው። ድንብላል እየመፈ ተምቹን እያስበች ነው ያለችው። ተምቹም ድንብላልን ላልን እያስባታል ማለት ነው። አሁን ላይ ሳቁና ፈገግተው ተመልሶ ወደ ድንብላል ሆኗል ማለት ነው። ድንብላል አሁን ላይ የምታሳየው ነገር እየተሸሸገች ከቤት እየወጣች ነው ያለችው ማለት ነው። ሁሉም ነገር እንግዲህ መጨረሻው የሚያምር ይሆናል። ሀና በተኛችበት ኤዝራ ቴክስት እያደረገላት ነበር ተገኝታለች ያስቶ ደግሞ አይታ እንዳላየች ሆና ብዙ ነገር እያየች ነበር ማለት ነው። እሷ እየተጻጻፈች ነበር ማለት ነው። ከዛም አልፎ እንግዲህ ጽዮን ከቅዱስ ጋር ተገናኝታ ቅዱስን አናን ግደልልኝ፣ ብላ አንተ ወንድ ከሆንክ ወንድነትህን አቅብህ አናን ከገደልክ አንተ ይሄን ይፍቅረኛለህ ብለዋለች። እሱ ደግሞ ሂዶ እኔ አልችልም ብሏታል ማለት ነው። በድጋሚ ደግሞ ሀሳቡን ቀይሮ ሀናን ደውሎ እንገናኝ ብሎ እንግዲህ ሀናን ሊገድልህ አስቧል ማለት ነው። እንግዲህ በስተመጨረሻ ምን እንደሚሆን የምናይ ይሆናል። ወይ አስቱ እንግዲህ ከቤት ስትመጣ ድም ብላል። ምሳት ክሳ ልትሄድ ስትል በር ከፍታ ተገናኙ። ከዛም ተደነጋገጡ። ወዴ ነው ምን ነሽ ነው ብላ

አስቶ ሳሎ ላይ ቁጭ ብላ ተነጋገሩ። ከዛም አልፎ እንግዲህ ይች ነጠላ ባዩሽን ተይብሽ ድሮ አልሰማይ ብለሽ ይኸው መጨረሻውን አገኘሽ እያለ የተተናደረቻት ከዛም እንግዲህ ይኸው ምግብ አልበላሁም አሁን ተነስተሽ ምግብ ስድል ስትላት፣ ድን ብላ ንሳል ብለሽ እስካሁና አውጧት የወጣች እስካሁን ድረስ አልመጣችም እያለ ይችል ግን ወጣ ወጣ አብዝታ ላይ ምንድነው ነገሩ እየተባባሉ እንግዲህ ወሬውንተ ተይና ረቦኛ ላምጭልኝ ብላ ወይዘሮ ሜላትን ስቱ ምግብ ልሰራ አዘዘቻት ማለት ነው። ያው ወይዘሮ ሜላትና እናትና ልጅ ሲገናኙ ሁ የምትርፍ ነው። ምክንያቱም ሜላት ልጇ እናቷ ያለቻት እናት ዘማን በራሷ ሂደት ነው የምትቀሳቀሰው ማለት ነው። ከዛም አልፎ እንግዲህ አሁን ላይ እሺ ብላ ተስማምተዋል። ከዛም ሀና መጣችም ማለት ነው። የኔ መጣች ብላ አስቱ ክፍ አደረገቻት። አክስቴ እንዴት ነው ስትል ይሄ እናቱ የሚባለው ተይና አክስቴ በይኝ እያለች እየተነቃቀሙ ምንድን ነው። ዛሬ ምሽት በረንዳ ላይ ነበር እያመሹት ልግ ጨረቃዋችን ትመስላለች፣ እኔ ከበደኝ እኔ እያለች ሲፌት ሽሉ ፈገግታሽን እየተባባሩ ነበር። ከዛ ማርሱ እንግዲህ ስታይ ዋና ደስተኛ ሆና ዛሬያችን አቺን እንዳስወጡ ተናብረና ምትተኛው ተባብለው ከዛም እንግዲህ ለሶስት ክብ ተብለው ብለው አብረው ሀናና አስቱ በተኝበት እንግዲህ በመሀል ሌሊት ላይ ኢዝራ የሚባለው የሀና ፍቅረኛ ቴክስት ሲያረግ ስልኳ ላይ ሀና ብንን ብላ ስልኩን ስታየው ኢዝራ ነው። ከዛ ተጻጻፎ ጦፈ። አስቶ እንዳላየችው እና እያየች ነበር ማለት ነው። ከዛም መሀና ደግሞ አታስታውስም። ከዛ ሀና በቴክስቱ በጣም ስስቅ፣ ወይዘሮ አስቱ እንግዲህ ብንናያች እና ምንድን ነው የሚያስቅሽ በዚህ በሌሊት ስትላ ታውሳ፣ አሁን ውጭ ድረስ ይሰማል አሁን እኮ ድንሽ ነው እያለች ምንም

ከኛ አሁን ማና ከስልኳ ጋር ናት እንግዲህ የዝራ ጤክስት እየተጻጻፍ ነበር የሚባሉት ሁሉ ነገር እንግዲህ አስቱ አይታለች ማለት ነው። በሚገርም ሁኔታ ወይዘሮ ሜላት አሁን ላይ የባዩሽ ነገር ጭንቋታል። ባይሽ ባዩሽ ከእስር ቤት ወጣ ከስራ አባል ደረባዋ ጋር በመኪና ልትሄዳየር እያሸጠተኝ ከዛም በኋላ ስልኳን ስትከፍተው እርግብ እንደደወለችላት ስታይ ማናት ብሎ ሲያይ እርግብ ናት። ከዛ እርግብ ሞታለች ተገራለች ያላልከኝም ነበር እንዴ እንዴት ነው እንደዚህ እያደረገኝ ብላ ስትለው የተው ነገር እንግዲህ በደንብ እሷን ትታው ውሸት ሞት ስታውቅ ወረደች ከመኪና ማለት ነው። ከዛም ወይዘሮ ባዮሽ እንግዲህ እንደዛ እያለች ትታውሳት ወጣ በነገታዊ ወይዘሮ ባዮሽ ስራ አስኪያጅ ደጋም የደወለ እና ወይዘሮ ባዮሽን እንዲያገኛት ተቀጣጠሩ። ከዛም ሲቀጣጠሩ እንግዲህ እርግብን አሁን ይቅርታ እንድታደርጊልኝ ነው የምጠይቀሽ። እርግብን እኔ አላስገደልኩም፣ አላጭራሽም፣ አላገኛትም። ማንም ያገኛት የለም ታላለንማሽ ስትለው እንግዲህ እዛ ሄደሽ ሌላ እንደቀባጠሪ በዋስ እንድወጪ ፈልጌ ነው እያለ አላት። ከዛም እሷም ደግሞ አድርጌልሃለሁ ብላ አሰባችለት ማለት ነው። ከዛም ቀጥሎ እንግዲህ አሁን ላይ ያለው ነገር ወይዘሮ ባዩሽ ከዛ ከድሮው የሜላት ልጅ ከገደለው ሰውዬ ጋር እንግዲህ ተደዋውላ ማንን ልታስይዝ እና ልታስገድል እንደሆነ እንግዲህ አሁን አይታወቅም። ስታበታለኝ ወይዘሮ ባዩሽ ማለት ነው። ሜላትስ አሁን ላይ ወይዘሮ ባዩ ሽታ አስገድላለች ወይስ አታስገድላትም የሚለው ደግሞ ቀጣይ ፓርት ላይ ይሆናል። ሲወን በሃናን ግደልልኝ ብላ እንግዲህ ፍቅር ምናን ተወንድ ከሆነ ካናን ግደል ነው ያለችው ማለት ነው። ሃናን ከግደል ካንተ ይቷል አለ እንደው እሱ እንግዲህ ለሲወን ሃናን ካላት ጠውኩ በቃ ጽዮንን ማጣኋት ማለት ሆኗል ማለት ነው። እሱ ግን ከባድ አደጋ ላይ ነው የሚሆነው። ጽዮንንም አያገኝም። ከሁሉም ውጭ ሆኖ ፖሊስ ጣቢያ እንደሚያዝ ማሰብ ነበረበት ማለት ነው። የሰው ወንጀል ማጥፋት በጣም የሚገርም ነው። አሁን ላይ ለፍቅር ተብሎ ሰው ይገደላል። ይገደላለን ማሳየ በተዛር ብላለች። እንግዲህ ሲሆን

ውጤት ጥሩ ፍቅር ላይ ውሃ እየተረጫጩ አሳልፈዋል ማለት ነው። ምንድን ብላለን፣ በሌሊት እንግዲህ የምታስበው እሱን ነበር። በዛም ከት ብላ የሳቀችው የዘሮ ሚላት መታመን ያስቅሻል፣ ምድን ነው ዛሬ የት ላይ ዋልሽው ብላ ስትላት፣ የትም የአክስቴን ያጎት ሚስት ላይ ነው ብላ እንግዲህ እንደዛ እያለች ስትል፣ ያጎት ሚስት ማየት ሳይሆን ወንድ ጋር እንደዋልሽ ነው የሚያሳየው እኔ ክብሬን እጠብቃለሁ። የወይዘሮ ሜላት ሰራተኛ ዲቃላ ይዛ መጣች መባል አልፈልግም ብላ እንግዲህ ሄድን ብላል ና አስጠናቀቀቻት ድን ብላል ደግሞ ዲቃላ ዝም ብሎ ይመጣል ብላ እንግዲህ ጠቅልል ብላ ተኝታለች ማለት ነው። ወይዘሮ ሜላትን ነገሩን ሁሉ ደርሳበታለች ማለት ነው። ድን ብላል ም ከተምች ጋር ያላት ፍቅር ቀን በቀን እየቀጠለ ነው ያለው ማለት ነው። እንግዲህ ወደ ማንኛዎቹ እንደምትሆኑ በቀጣይ ፓርት እንድና ይሆናል። አሁን ላይ ያሴር ጠፍቷል ማለት ነው። ሀናም ከዚያ ጋር ፍቅራቸው እንደቀጠለ ነው። በጣም ደስ የሚል ነው። በቀጣይ ፓርት ደግሞ ሌላ ቪዲዮ ይዘን እንመጣለን። ባይ ባይባይ። ቪዲዮ ላይክ ሸር አድርጎ ወዳችኋለሁ ማለት ነው።